እና አስተዳዳሪው የሀገረ ስብከቱ ስራ አስኪያጅ የዚህ ወረዳ ስራ አስኪያጅ በሰፊለቦታ ብዙ ተናግረዋል። ማለት የሚፈልገው በዚህ ቤተክርስቲያን ስስ ንኖር በዚህ ቤተክርስቲያን ስ ኢትዮጵያ አለች። በዚህ ቤተክርስቲያን ውስጥ ኢትዮጵያ፣ ለዚች ቤተክርስቲያን፣ ይች ቤተክርስቲያን ለኢትዮጵያ ሲተጋገፉ ሲረዳዱ፣ የኖሮ የአንድ ሰዓት ገጽታዎች ናቸው። ሀገሪቷን ከቤተ ክርስቲያኒቷ፣ ቤተ ክርስቲያኒቷን ከሀገሪቷ ሁለቱ አብሮ የኖሩ ናቸው፣ ነገም የሚቀጥሉ ናቸው። በታሪክ ሂደት ታሪክ ያወረሰች ደል ቅርጻ፣ የሰጠች ስነ ህንፃ፣ የተለያዩ ነገሮች ትምህርት ሚኒስቴር ባልነበረበት ትምህርት ሚኒስቴር ሆና የኖረች ቤተ ክርስቲያን ለኢትዮጵያ ይህን ማንም ሊረሳው የሚገባ አይደለም። ምክንያቱም የዚች ቤተክርስቲያን ታላቅነት እኛ ባንናገር፣ እኛ ኢትዮጵያን ባንመስክር በውጭ ዓለም ብትሄዱ የብዙ የኢትዮጵያ ታሪክ በዚህ ቤተ ክርስቲያን ተጠቅልሎ የተቀመጠ ነው። በኢትዮጵያ ውስጥ ስትመለከቱ ይህና ይህ ነው። ዛሬ ጉብኝት እኮ ታሪክ ተብሎ ቱሪዝም ተብሎ ለሀገር ያበረከተችው ብዙ የውጭ ዜጎች መጥተው ሀገሪቷን ጎበኙ ያደረገችው የውጭ ቤተክርስቲያን ያንን ስታደርግ ለእኔ ብቻ ይሁን ብላ አይደለም፣ ለሀገሪቷን እንዲሆን ነው። ትርፉ ሀገር ስትለመልም፣ ሀገር ስትለጽግ፣ ሀገር ሰላም ስትሆን ቤተ ክርስቲያን ሰላም ትሆናለች። ለማምለትም ሰላም ያስፈልጋል። ለማምለትም ሀገር ያስፈልጋል። ነግዶ፣ ተምሮ፣ ቆፍሮ ለመብላቱም የሀገር ሰላም ያስፈልጋል። የሀገር ሰላም ሲኖር ሁሉም ነገር ማድረግ እንችላለን። በሁሉም በኩል እንገኛለን። ለወንድሞቼ በመሪነት ደረጃ ላላችሁት ወንድሞቼ ማሳሰብ የሚፈልገው የችን ባለውለታ ቤተክርስቲያን እንዳዘነጓት ነው። እኛን ልናጠፋ እንችላለን፣ እኛ ልንበድል እንችላለን። እች ቤተክርስቲያን የምትበድል አይደለችም። እች ቤተክርስቲያን ምን በቀን የምትል አይደለችም። እች ቤተክርስቲያን ሁሉን አጥፋ የያዘች ናት፣ ለሁሉ የምትደርስ ናት። ኢትዮጵያዊነት በዚህ ህዝብ ቤተክርስቲያን ውስጥ አለ። ልማት እዚህ ቤተክርስቲያን ውስጥ አለ። የሀገሪቷ ሰላም እዚህ ቤተክርስቲያን ውስጥ አለ። ያንን እንዳንረሳ ላሳስባችሁ እፈልጋለሁ።